ገጠር መኖር ያስደስተሻል ወይስ ያስጠላሻል? ደስ ይላል። ደስ ካለሽ ምን ነው ደስ ምን ገጠር መኖር ምኑ ነው ደስ የሚልሽ? ቀጥተኛ ጥያቄ ነው። ለማጭበርበር አትሞክሪ። ዴ ንገጠር ይጀላት ነው አጣቂ እሺ፣ ጥሩ ማታውቂ ከሆነ አሁን ገጠር ብትወኝ ምን ምን እንደምትሰሪን ልንገርሽ። አሁን ገጠር ብትወኝ ባንቺ ድሜ እበት ታፍሻለሽ። እበት በእጅሽ በቅርጫት ሰብስበሽ አዛባ ይባላል ትጠርጊያለሽ። እና እሱን ነገር ገጠር የሚኖር ሰው አንዲት የገጠር ልጅ ማድረግ ያለባት ጠዋት ተነስታ እሱን ከብቶቹ ያደሩበትን ጠዋት ተነስታ ያንን አዛባዝቃ ጠርጋ ውጭ ታወጣለች ማለት ነው። ከዛ ውጭ ላይ ደግሞ ትጠፈጥፈዋለች። ትጠፈጥፈውና አትኮሳተር እንጂ ምን ነው? ገና አንቺ እኮ እየተነገረች ነው፣ አልሰራሽ። ትጠፈጥፈውና ፀሐይ ላይ ታደርገዋለች፣ ይደርቃል። ሲደርቅ ደግሞ ሰብስባ ታመጣውና ትከምረዋለች። እዛ ለክረምት ማገዶ ይሆናል። ምግብ የሚበስለው በሱ ነው። እሺ፣ አንደኛ ስም ትሰሪያለሽ፣ ሁለተኛ በጀሪካን ውሃ ትቀጃለሽ። ውሃ ያለበት ቦታ ሩቅ ቦታ አዝለሽ ማለት ነው። ምናልባት የሀብታም ልጅ ከሆንሽ እንደ ዕድል ሆኖ አህያ ሊኖርሽ ይችላል እና በአያ ወደ ቤት ትጭኛለሽ ታመጫለሽ። ውሃ ቀዳሽ ከዛም በቀዳሹ ውሃ ደግሞ ከከብቶቹ ቅድም ካፈሽዋ ዘባ ውሃ ጨምረሽ በቀጠል ናርገሽ የቤቱን ግድግዳ ትለቀልቀዋለሽ። ጌት ሙሉ መለቅለቅ አለበት እንደ ቁንጫ ምናምን እንዳያመጣ አፈር ሲበዛ